ሰላም ጤና ይስጥልን፣ ውድ የመሰላል ተከታታዮች፣ ምዕራፍ አንድ ክፍል አንድ፣ ክፍል ሁለት፣ ክፍል ሶስት፣ ክፍል አራት እያ የግዕዝ ቃላትን እያስጠናን እየተናገርን ነው ያለ ነው። ስለዚህ ውዶችዬ የገባ ገባ በማለት ዛሬም የተለመደውን የቃላት የግዕዝ ቃላት ጥናት እናካሄዳለን።

ሐራ ዘይገብር አው ነፃነት ነፃ የሚል ትርጓሜ ያለው ማለት ነው። የግዕዝ ቃላት ጥናት መጀመሪያ ላይ የአትክልት ስያሜዎችን ወይም የእጽዋት ስያሜዎችን በሁለተኛው ምዕራፍ ወይም ክፍል የእንስሳት የቤት እንስሳትና እና የዱር እንስሳት ስያሜዎችን በአራት እና በአምስት በተወሰነ መልኩ የሃ ነባሪያ ማለት በስም ደረጃ ያሉትን ስድስት ሰባት ደግሞ የሃን እና የለንግስ አይተናል ማለት ነው። ስለዚህ በዛሬው ተመሳሳይ መልኩ ከዛው የቀጠለውን የለንግስ በተለይ አርብ ዕለት በመብራት መቆራረጥ ምክንያት የቀረ ስለነበረ ያንን በደምብ አድርገን እንነጋገራለን ማለት ነው። እሺ። ላይክ እያረጋችሁ ግቡ። የምትገቡ ስለመጣችሁ አመሰግናለሁ። ሪሊ ብዙ ሰው እየገባ አይደለም። በባለፈው ትምህርት ያው የለን ስላልጨረስ ነው ዛሬ ቀጥልበታለሁ። እንግዲህ በዚህ ክፍል አንድ ክፍል ሁለት እያን በተለይ የነጠላውን ወይም ነጥላውን እርባታ እንደዚሁም ደግሞ ስምን በተመለከተ ነው። ከዚህም መካከል ሀለለ፣ አረረ፣ በራ። ሀለለ ማለት አረረ፣ በራ፣ ተቃጠለ የሚል ትርጉም አለው ማለት ነው። ሀለለ ብሎ ከመጣ አረረ፣ በራ፣ ተቃጠለ የሚል ትርጓሚ እንዳለው ያሳያል ማለት ነው። ሀመለ ማለት ለቀመ ቀነጠሰ የሚል ትርጉም አለው። ሀሰለ ለበበ የልጓም መሸበብ ማለት ነው። ሀቀለ ይጠብቃል። ሀቀለ ቀማ የሚል ትርጓም ያለው። ሀበለ ሀበለ ይጠብቃል፣ እንደ ሀቀለ እንደሚለው ተደፋፈረ የሚል ትርጉም አለው። ሀበለ ሀበለ ሀበለ አሁን ሀበለ ሀበለ ሲላላ ነው። ሲጠብቅ ሁለት ትርጉም አለ ማለት ነው። ሲጠብቅ ተደፋፈረ። ሀበለ ደግሞ ሲላላ ታታ ማለት ነው። መታታት ማለት የሆነ ነገር ማያያዝ ማለት ነው። በአማርኛው ሐንበለ ሐብለ ሐብለ ዋሸ ሐንበለ ጫነ ሐወለ ቀላቀለ ያለ ይቀጥላል ማለት ነው።